ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመጋቢት 23 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሜጫ ብራቃት ከተማ እርስ በርሶ የተዋጋው የአገዛዙ ጦር ከ30 በላይ ንጹሐንን ገድሏል። አድማ ብተናው ወደ ፋኖ ገብተዋል። በጎጃም ቀጠና በዘመቻ አንድነት በተደረጉ ውጊያዎች ኮሎኔሎችን ጨምሮ ከ1000 በላይ የአገዛዙ ወታደሮች ተገድለዋል። የአበባው ታደሰና የነደሳለኝ ጣሰው ፍጥጫ ፋኖ በዘመቻ አንድነት መዋቅራቸውን ያፈራረሰባቸው እነለገሰ ቱ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 በሜጫ ብራቃት ከተማ እርስ በርሱ የተዋጋው የአገዛዙ ጦር ከሰላሳ በላይ ንጹሐንን ገደለ። ከፋኖ ጋር ገጥሞ ሲሸነፍም እርስ በርሱ ሲዋጋም ማብረጃውን የንጹሐን ጭፍጨፋ የሚያደርገው የብልጽግናው አገዛዝ የብልጽግናው አገዛዝ ጦር በሜጫ መርአዊ አቅራቢያ በምትገኘው ብራቃት ከተማም ተመሳሳይ ጭፍጨፋ አካሂደዋል። በዚህም ትናንት የካቲት 22 2017 ዓ ም በሰሜን ጎጃም ዞን ሜጫ ወረዳ ብራቃት ከተማ ላይ የአድማ ብተናና የመከላከያ ሰራዊት መካከል በተደረገ የእርስ በርስ ውጊያ ምክንያት ያገዛዙ ሰራዊት አባላት ሰላሳ ንጹሐንን ገድለዋል። እነዚህ ጨፍጫፊ ያገዛዙ ሰራዊት አባላት ቤት ለቤት እየዞሩ ወፍጮ ቤት ጭምር እየከፈቱ እየገቡ ንጹሐን ሰዎችን መግደላቸው ነው፣ ሮሃ ከአካባቢው ነዋሪዎች የሰማቸው የተዋጉት እርስ በርስ ከአድማ ብተና ጋር ነው የሚሉት አስተያየት ሰጪዎቹ፣ ከውጊያው በኋላ ግን እንደለመዱት በየቤቱ እየገቡ ንጹሐንን ጨፈጨፉ ይላሉ። ነዋሪዎቹ ውጥረቱ አሁንም እንደቀጠለ አንስተው በግፍ የተጨፈጨፉ ንጹሐን ሰዎች እስካሁን አልተነሱም ብለዋል። በጥቃቱ በስራ ላይ የነበሩ የጸደይ ባንክ ሰራተኞች ሰለ

አድማ ብተናው በመከላከያ ከበባ ውስጥ እንዳለ መሆኑንም የሰማን ሲሆን ከበባውን ጥሰው የወጡት አድማ ብተና አባላትም ወደ ፋኖ እየተቀላቀሉ እንደሚገኙ ተገልጿል። ከዓመት በፊትና ከዚያም በኋላ በመራዊና አካባቢው እንዲሁም በአጠቃላይ ሜጫ ተደጋጋሚ የግፍ ጭፍጨፋዎች በንጹሐን አማራዎች ላይ ተፈጽመዋል። በተለይም ከዓመት በፊት በመራዊ ከተማ የተፈጸመው ጭፍጨፋ ከሁሉም የከፋና የአገዛዙን ጭካኔ የሚያሳይ ነው ተብለዋል። በሸዋ፣ በጎጃም፣ በወሎና በጎንደር ተመሳሳይ ጭፍጨፋዎች በአገዛዙ ወታደሮች የተፈጸሙ ሲሆን ከዚህም ሲያልፍ በድሮንና በጀት ንጹሐን ተገድለዋል። በጎጃም ቀጠና በዘመቻ አንድነት በተደረጉ ውጊያዎች ኮሎኔሎችን ጨምሮ ከአንድ ሺህ በላይ ያገዛዙ ወታደሮች ተገደሉ። የአማራ ፋኖ በጎጃም ለ12 ቀናት የተደረገውን የዘመቻ አንድነት ጥቅል ሪፖርት አስመልክቶ መረጃ አጋርተዋል። መረጃውን በየክፍለ ጦሮቹ የተገኙ ድሎችንና ምርኮችን ያካተተ ሲሆን በአንደኛ ክፍለ ጦር በዘመቻ አንድነት 13 አውደ ውጊያዎች አድርጓል። በዚህም 259 ያገዛዙ ጦር ሲሞት 159 ቁስለኛ፣ 16ቱ ደግሞ ምርኮኛ ሆኗል። አንድ ድሽቃ ተቃጥሏል። ሰላሳ አንድ ክላሽ አስር ሺ ስምንት መቶ ጥይት አንድ ፓትሮል ሁለት መገናኛ ተማርከዋል። ከባህር ዳር እስከ መራዊ ከአዴት እስከ ገርጨጭ ውጊያዎች ተካሂደዋል። በሁለተኛ ተፈራ ዳምጤ ክፍለ ጦር ደግሞ ከሞጣ እስከ ደጋዳሞት ከቢቡኝ እስከ ጎንጅ አስር አውደ ውጊያዎች ተካሂደዋል። በዚህም መቶ ሁለት የአገዛዙ ኃይል ሲገደል መቶ አስሩ ደግሞ ቆስሏል። አንድ ድሽቃ ከጥቅም ውጭ ሲሆን ሰባት ክላሽም ተማርኳል። ሶስተኛ ጎጃም አገው ምድር ክፍለ ጦር ከቲሊሊ እስከ ደብረ ዘይት ከአዲስ ቅዳም እስከ ዳንግላ አስራ ስድስት ውጊያዎችን አድርገዋል። በውጊያውም ኮሎኔልን ጨምሮ መቶ አርባ ዘጠኝ የአገዛዙ ኃይል ሲገደል ሰማኒያ አንዱ ቁስለኛ ሀያ ሁለቱ ምርኮኛ ሆኗል። አንድ ስናይፐር፣ አንድ ድሽቃ፣ ሶስት ብሬን፣ 86 ክላሽ፣ ስድስት ሽጉጥ፣ 10 ሺህ ክላሽ ጥይት፣ ሁለት መገናኛ፣ ሁለት ኮምፒውተር መቶ አርባ ሺህ ብር ተማርከዋል። ሁለት ፓትሮል፣ ሁለት የሞተር ሳይክልና አንድ ዙ 23 ተቃጥለዋል። አራተኛ ጃዊ መተከል ክፍለ ጦር ስድስት አውደ ውጊያዎችን ፈንድቃና ማንዱራን በመሳሰሉ አካባቢዎች አካሂደዋል። በዚህም 24 የአገዛዙ ጦር ሲገደል 11 ቁስለኛ ሆኗል። አምስተኛ ራስ ቢት ወደድ መንገሻ አቲከም ክፍለ ጦር ከሽንዲ እስከ ቡሬ ከቁጭ እስከ ጅጋ ጋ 18 አውደ ውጊያ አካሂዷል። በእነዚያ አውደ ውጊያዎች 185 የብልጽግና ጦር ሲገደል 104ቱ ቆስሏል፣ አምስቱ ተማርኳል። 49 ክላሽ፣ 1 ኤምፎርቲ፣ 1000 የኤምፎርቲ ጥይት፣ 5600 የላሽ ጥይት፣ ሁለት ጆንኛ ከስክስ ጫማና አንድ ካሶኒ ሙሉ ሬሽን ተማርኳል። ስድስተኛ የወፍታ የንጉሴ ክፍለ ጦር በበኩሉ ከደብረ ማርቆስ እስከ ደንበጫ፣ ከአማኔል እስከ ደብረ ኤልያስ አስር አውደ ውጊያዎችን አካሂደዋል። ሶስት አመራርን ጨምሮ 125 የአገዛዙ ጦር አባላት ተደምስሰዋል፣ 19 ተማርኳል፣ 15ቱ ቁስለኛ ሆኗል ተጠቅሟል። አራት ብሬን፣ አንድ ስናይፐር፣ 84 ክላሽ፣ ሶስት መገናኛ ራዲዮ፣ አራት የወገን ትጥቅ፣ 11700 ጥይት ተማርኳል። ሰባተኛ ሐዲስ ዓለማየሁ ክፍለ ጦር ከሉማሜ እስከ አንበር ከየጁቤ መገንጠያ እስከ ኮርክ 13 አውደ ውጊያዎችን አድርገዋል። በመሆኑም 106 የብልጽግና ወታደር ሲገደል 95 ቁስለኛ፣ ሁለት ምርኮኛ ሆነዋል። ሁለት ክላሽና 300 ጥይትም ተማርከዋል። ስምንተኛ በላይ ዘለቀ ክፍለ ጦር ከቢቸና እስከ ቁይ ከደብረ ወርቅ እስከ ቁይ 11 አውደ ውጊያዎችን አካሂዷል። በአውደ ውጊያዎቹ 86 የአገዛዙ ወታደር ተገድሏል፣ 80 ቆስሏል፣ 13ቱ ተማርከዋል። 12 ክላሽ፣ 3 የወገብ ትጥቅና 4 ሰ7 መቶ ጥይትም ምርኮ ሆኗል። ዘጠነኛ ክፍለ ጦር በስድስት አውደ ውጊያዎች 27 ያገዛዙን ጦር ደምስሷል። በአጠቃላይ የአማራ ፋኖ በጎጃም ያሉትን ዘጠኝ ክፍለ ጦሮች በሙሉ ያሳተፈበትን 101 አውደ ውጊያዎች በ81 ቦታዎች አካሂደዋል። 19 ውጊያዎች በተመሳሳይ ስፍራ ተካሂደዋል። አዋጊ ኮረኔሎችን የሚሊሻና የአድማ ብተና አመራሮችን ጨምሮ 1063 የብልጽግና ተዋጊዎችን ገድሏል። 77ቱ ምርኮኛ ሲሆኑ 661ዱ ቁስለኛ ሆነዋል። 1 ድሽቃ 7 ብሬን 2 ስናይፐር 271 ክላሽ 7 መገናኛ ራዲዮ 55 የእጅ ቦምብ 4410 ተተኳሽና ሰባት ፓትሮል ተማርኳል። አለፋ፣ ቁጭ ብራዳማ፣ አሸፋ፣ አማሪትና ዋሸራ በፋኖ እጅ የገቡ ከተሞች ናቸው። በሌላ በኩል ትናንት ማምሻውን በባህር ዳር በሚገኘው የጄኔራል አበባው ታደሰ አልዋቅ ሆቴል አቅራቢያ ሶስት ተከታታይ የቦምብ ፍንዳታዎች ተሰምተዋል። አበባው ታደሰ ከናረጋ ከበደ የባዴን አንጃ ጎን መሰለፉን ተከትሎ በደሳለኝ ጣሰው የባዴን ፍንካች አንጃ የጥቃት እንደተፈጸመ የሚወጡ መረጃዎች እየጠቆሙ ነው። ፋኖ ነው በዘመቻ አንድነት መዋቅራቸውን ያፈረሰባቸው። ነለገሰት ሁሉ የፕሮፓጋንዳ ዘመቻቸውን ለማቀጻጠል እየሞከሩ ነው። በዘመቻ አንድነት ናላው የዞረው የብልጽግናው መንደር ከዳንኤል ክብረት ግጥም እስከ ለገሰት ሁሉ ጽሁፍ ፋኖን በባንዳነት መክሰስ ላይ ተጠምደዋል። እነ ለገሰት ሁሉ ፋኖ የተዳከመ ሲመስላቸው የመንደር ሽፍታ ነው፣ አጥፍተነዋል ይላሉ። አንድነቱን አስተባብሮና የጋራ ዘመቻ ውጆ ሲደቁሳቸው ደግሞ የውጭ ኃይሎችን ዓላማ ተቀብሎ የሚንቀሳቀስ ባንዳ ነው ይላሉ። ለገሰት ሁሉ የተባሉት የአገዛዙ አ በማህበራዊ ገጻቸው እንደጻፉት የጃውሳ አፈቀላጤዎች እንደ ጉማሬ ናቸው። ታሪካዊ ጠላቶቻችን አድርጉ ያሏቸውን ሁሉ እንደዋጡ የሚተፉ ናቸው። ነገሮችን ከህብረተሰብና ከሀገር ጥቅም አኳያ አይመዝኑም ሲሉ ተደምጠዋል። ምንም እንኳን ለገሰ ቱሉና መንግስታቸውን ላለፉት ሰባት ዓመታት ለሀገርና ህዝብ ጥቅም የሰራችሁትን አንድ ነገር ጥቀሱ ማለት ቢቻልም ፋኖ ግን የአማራን ጥያቄ ይዞ በአማራ ልጆች የሚመራን ትግል እያካሄደ መሆኑ ሀቅ ነው። በፖለቲካ ዓለም ውስጥ አጋር መፈለግ ያለ ቢሆንም እስካሁን ግን የፋኖ ኃይሎች ትጥቃቸውን በምርኮ ስንቃቸውን ከህዝባቸው እንደሚያገኙ ይታወቃል። ሆኖም ፋኖን በአዳን ካሎት ኤርትራ ጋር ሰራ በሚል በባንዳነት የወቀሱት እነለገሰ ቱሉ ከሁለት ዓመታት በፊት ይህን ኃይል ጋብዘው በትግራይ ላይ ውጊያ ማድረጋቸውን ዓለም የሚያውቀው ሀቅ ነው። ታዲያ ለነሱ ሲሆን ቅዱስ የሚያስብል ለፋኖ ሲሆን ባንዳ የሚያስብል ያሰላለፍ ህግ የለም። ሆኖም የአማራን ህዝብ ለመጨፍጨፍ ወደ አማራ ክልል የገባው ራሱ ያገዛዙ ጦር ሆኖ ሳለ ፋኖን መከላከያን ከኋላ የወጋ በሚል ከሰዋል። የዚህ ንግግር ውጤትም ፋኖ ከሰሞኑ ባወጀው ዘመቻ ያደረባቸው ምት ነው። በቀጥታ ይህን ምት ማመን ባይችሉም የክልሉን የጸጥታና የፖለቲካ መዋቅር እያፈራረሰባቸው መሆኑ ደግሞ ሀቅ ነው። ለብልጽግና ፓርቲ ህንፃ ማስገንቢያ መዋጮ አልከፈላችሁም በሚል በሲዳማ ክልል መምህራን ከስራቸው ተባረሩ። ለፓርቲው ህንፃ መገንቢያ ከደሞዛቸው ወራዊ መዋጮ ባለመክፈላቸው መምህራን ከስራቸውና ከኃላፊነታቸው እየታገዱ ናቸው። በወንዶ ገነት ከተማ መምህራን ያለፈቃዳቸው ከወራዊ ደሞዛቸው ለፓርቲው ህንፃ መገንቢያ መዋጮ እንዲቆርጡ እየተገደዱ መሆኑ መምህራኖቹ የገለጹ ሲሆን ይህንን ጉዳይ አላስፈጸምክም በማለትም የሁለተኛ ደረጃ የትምህርት ቤቱ ምክትል ርዕሰ መምህር ከስራውና ከመምህርነቱ ታግዷል። በተመሳሳይ ሁኔታ በክልሉ የተለያዩ ቦታ ያሉ መምህራን አንዳንድ ቦታ ያለ ፈቃዳቸው አንዳንድ ቦታ ደግሞ በተለያየ መልኩ ተገዶ እንዲፈርሙ በማድረግ ከወራዊ ደሞዛቸው ለፓርቲ ህንፃ መገንቢያ መዋጮ እየተባለ እየተቆረጠ መሆኑን መምህራኑ በምሬት ይገልጻሉ። ያለ ዜጋው ሙሉ ፍቃድ ከደሞዝ መቁረጥ ፈጽሞ ህገወጥ ሲሆን፣ በዚህ ኑሮ ውድነት ውስጥ ለምንም ከማይበቃው ደሞዝ መቁረጥ ተገቢ እንዳልሆነ መምህራን ተናግረዋል። ከደሞዛቸው እንዲቆረጥ የተወሰነው እንደ ደሞዛቸው መጠን በፐርሰንት ሲሆን ዝቅተኛው ዜሮ ነጥብ ሁለት ፐርሰንት ሲሆን ከፍተኛው አንድ

የቲክቶክ ጉዳይ ከቀነ ገደቡ በፊት እልባት ያገኛል ሲሉ ፕሬዚዳንት ትራምፕ ገለጹ። በቻይናው ባይት ዳንስ ኩባንያ ባለቤትነት የሚተዳደረው ቲክቶክ በደህንነት ስጋት የተነሳ በአሜሪካ ውስጥ እገዳ የተጣለበት መሆኑ ይታወቃል። ይሁንና ፕሬዚዳንት ትራምፕ ስልጣን መያዛቸውን ተከትሎ ይህ እገዳ እንዲነሳለት ያደረጉ ሲሆን ይህም ለሰባ አምስት ቀናት የሚቆይ ትዕዛዝ ነው። በዚህ መሰረት ይህ ቀነ ገደብ በዚህ ሳምንት ማለትም ኤፕሪል አምስት የሚጠናቀቅ ይሆናል። ዛሬ ስለ ጉዳዩ ተጠይቀው ሲመልሱ በርካታ ገዢዎች መጥተዋል፣ ቲክቶክን ለመግዛት በጣም የሚገርም ፍላጎት ታይቷል። እኔም ራሴ ቲክቶክ እንዲቀጥል ፈልጋለሁ ብለዋል። ምክትላቸው ጄዲ ቫንስ ይህንን ጉዳይ በቅርበት እየተከታተሉት መሆኑንም አስረድተዋል። ከቀነ ገደቡ በፊት ጉዳዩን ልባት ያገኛል የሚል እምነት እንዳላቸው የገለጹት ትራምፕ ድርድሩ ባይሳካ ደግሞ ቀነ ገደቡን እንደሚያራዝሙት አስታውቀዋል። በዚህ ድርድር ላይ የቻይና ሚናም ከፍተኛ አስተዋጽኦ እንዳለው ጠቅሰውም ቻይናውያን ለዚህ ድርድር ፈቃድ ከሰጡ የተወሰነ ታሪፍ እንደሚቀንሱላቸው አስረድተዋል። ቲክቶክ እገዳው እንዲነሳለት የአሜሪካ ድርጅቶች ድርሻ እንዲኖራቸው የተባለ ሲሆን